ምንም ያልለኝ ግን ምን አትሄዳ? እኔ ምን አልለኝ ግን ስቶሪ ተነስቼ ነው እ እኛ ልምድ አይደል? እሺ ቆይ ትንሿም እኔ አሁን ለአንቺ አሁን አንቺ ዋናው ተይው የገንዘብ ምናምን እኛ እዚህ እህቶችሽ ምናምን በቃ እዚህ ኮመንታተርም የሚያግዝሽ ያግዝሻል። እሱ ችግር የለውም። ገንዘብ የሚመጣ የሚሄድ ነገር ነው። የአንቺ ግን እንዴት ነው ስሜት? ደህና ነሽ ወይ? ዋናው እሱ ነው። ማርያምን ቤተሰቦችን ቤተሰቦችን የነኳቸው እሱ አሞኛል። በርግጥ እስካሁን ቤተሰብ ላይ ሄዷል። ይህ ጥጣ አቋም ጭራሽ ቤተሰብ ላይ የመማር ሄዷል ነው። አሁን አምነሽው በዛን ያህል ስታገኚው በዛን ያህል

ሪ እኮ አብሯት ነው የለሽም። አሁን ለምሳሌ ዴ ጉዴ ምን ስራለሁ ጉንጉን እዛ ሽንሽንና ጉንጉን ሲቋጭዋል እንጂ ምን ስራለሁ፣ ከሷ ስር ባት ይቀመጠው ሲዘርፍ የሚኖር ሰው እኮ ምን ስራለሁ። ውዴ ነጠላ እየቋጫ አብሯ እያለ ይቀመጣል፣ ከስሮ ምን ያደርጋል? እንዳይነሰው መማር። እኔም እኮ የገረመኝ እሱ ነው። ለሚስቱስ ጊዜ የለው ለሚስቱ ጊዜ ለ ዘራፊ ሌባ ስለሆነች ምንድነው ትስማማለቻ? እያበሰልኩ ነው ታየ ጉድ እያዙ ምናምን ማለት ነው። ቁጭ ብሎ አስበሽ ፍቅሬ ማሪ እያልሹ ማለት ነው። እሷ ከጎን ማለት ነው። ሲጀመር አይደለም እንደዚህ ወይ ዘፍናል ወይ የሆነ ነገር ይላል። ያቀብ ሁሉም ማንኛውም ሰው ያቀላል ብለው የሚደለኝ ማለት ነው። እኔ ግን አንድ ቀን ምንድን ነው በሰው መሀል ወደኋለሁ በይኝ ብሎ ማለት ነው። ከዛ ሳልለው ቀርቼ በሽታ በነቀል አንቺ ምናምን ጎበዝ ጎበዝ እ እውነቴን አሁን እዚህ በኋላ እንዴት ነው ሰው መታም ማለት ነው? ብርም ተቀበይ ይልሻል አይደል፣ ከሰው ተበደርም ይልሻል እኮ አይደል። እንደ እኔ አልወድም። መጀመሪያ ጊዜ ብድር ይሆን ጊዜ በጣም እንትን ብሎኛል። ከሰው የምታገኝ ከሆነ ሲለኝ እኔ በስመ አብ ወልድ ፈስቅድኝ። ብድር አልወድም በነገራችን ላይ እና በጣም የደነገርኩት እንደዛ ሲለኝ። ከዛ በኋላ ግን እየባሰው እየባሰው ደሞ ይነጫ ስለሚነጫነጭ እንደ እውነትም ቸግሮታል ይሄ ልጅ እያልኩኝ ከዛ በኋላ አንድ ቀን እያለቀሰ ነው ያለቀሰ ነበር ነው ያለቀሰ። ማርያም እንጂ የምታውቂያለሽ። እኔ ዋ ሚስቱ ውሃ እያቀበለች አይኑ ለታ በስታ ፈሳለ እሱ ድምፁን እየተጠቀመ ዲዘርፉሽ ተመሳጥሮ ነው የመጡብሽ። ግን እኔ ላንቺ ብነግርሽ ቀልዱ ቀልድ ነው። ግን ትንሿ ምንም አይሰማሽ። ማንኛውም ሰው ላይ በህይወቱ ዘመን የሚያጋጥም ነገር አንቺ ለብቻ የተፈጠረ ነገር አይደለም ማርያም ምን ሁሉም ሰው ላይ የሚያጋጥም ነው። ብር በመበላት ደግሞ መማር ሁሉ ሰው ይበላል። የብር አበላሉ ስልቱ የሰዎች ይለያያል ይሆናል እንጂ አንዳንድ ሰው ሳያስፈግሩ እቻ አማረችኝ እቺ ወደድኳትኝ ምናምን አንቺ ፊት ማለት ነው አንቺ ፊት መድሀኒዓለም ያሳይሽ መማር ወይም እቺ አንገት ወርቋ በጣም ወይ ችንትንዋ ሰዓቷ ስታምር ምናምን ይልሻል። ያበደ ሰዓት ነው ምናምን ምን እያየ ነው እያልሹ ማለት ነው መማር ድስት እየፋቃል የሆነ ኦንላይን ላይ የሆነች ሰዓት እያየው ምናምን ነገር ምናምን ምን አይነት ያለሽ አለ አንቺ ሴት ነው መቼ ምን አይነት ስለልች ምናምን ነገር የት ነው የምትሰጣይ ምናምን ይልላ ስንትናት ምናምን ብሎ ምረው ስንትናት ምናምን ምናም ውይ ድገዛ ነበር ቆይ ግን ሌላ ቀጣይ ጊዜ ምናምን ይልላ። ልብሽን ያባቧል። አንቺ ልታይሽ ትገዣለሽ። እሱ እናት ወርቁ ምኑን ግጥም አድርጎ ያደርጋል። ሄዶ ይሸጠዋል። አንቺ በመሀል እንዲህ የሚበሉ ስርት አሉ ቀጥታ ገንዘብ የማይጠይቁ አሉ፣ ብድር በዛም በዚህ አድርገው የሚበሉ ሰዎች አሉ። እና ይሄ ማናችም ላይ ደርሷል። ምንም አይሰማሽ እንደዚህ በገንዘብ ጉዳይ። ገንዘብ ይሄዳል፣ ገንዘብ ይመጣል። እግዚአብሔር እንደዚህ አይነት ሰዎችን እንትን ይላቸዋል። እግዚአብሔር በቀለኛ አይደለም፣ ግን በሚቀጣው ልክ ይቀጣቸዋል። ገንዘብ ደግሞ የሁነት ወንድሞችሽ አሉ። ከቸገረሽ ምንም ችግር የለውም እኛ እናግዝሻለን ምናምን። ግን የአንቺ ስሜትሽን ግን አስቢ እውነት ጌታ ምስክሬ ነው። ጋይ እስቁም ነገር ነው መማር ማውራ ስሜቷን ገባሽ። ሁልጊዜ አብሮሽ የሚውል ሰው የሰውዬ ነጠላ እየቋጨነው ነው አብሯት የሚውለው እሳት እያርገበገበ ነው አብሯት የሚውለው በቆሎ እየጠበሰ ነው አብሯት የሚውለው የሰውዬ ከምድጃ ስራ ይጠፋል። አብሯት የሚውል ሰው ነው መማር ገባሽ። አብረው ነው የሚቀመጡት፣ የሚያወሩት። የሚደውልላት ስንት ሰዓት ብሎ አሉ የሚደውልላት እኔ ወሬን የሰማው አላውቅም። ብቻ ግን ረጅም ሰዓት ነው የሚደውልላት አሉ። አስቢ ስለዚ አሁን ይህን ሰማት አልገባሽ የለመድሹ ሰው ሲሆን ምናምን እናም ድንግስት ጠረምትዩ ላይ ቆሌሽ ነው የሚጋፈፈው። እና ዋናው ስሜቷ እንዴት ነው? ዋናው ስሜት አብረው አልተኛች አምግላድ እንደዛው በዲስታንስ መሆኑ። ግን ለሌሎችም እህቶች ድንግልኝ ነበረ መማታ መከራ ከረደባ ድንግልኝ ብሎ የተኛ ይሆናል መከራቸው። ለሌሎችም እንደዚህ ዲስታንስ ሪሌሽንሺፕ ብዙ ጊዜ በጣም ብዙ ጉዳቶች አሉት። በአካል ማታው ሊባላሊዝም ኮዴ ወይ ልጁ አዳሩን ሙሉ አፉን ዘግታ ሊሆነ ይችላላ። ምን ይታወቃል? ነው። ልጅ አደለም። ሶስት ዓመት ልጅ ነው። ነው በቪዲዮ እኮ ልጁ ጋር እንወራለን። ችግር የለውም ባለቀን አምጥቸው ምናምን ይለኛል። ችግር የለውም እሱ ግን ከሌላ ቤት እንደሚኖር ከአሳዳጊው ጋር እንደሚኖር ነው እንጂ እግዚአብሔር በዚህ በዚህ እንትን አለልሽ። መቼም ግን የሚያገኛት አይመስለኝም። ሚስቱ የእዛ ጊዜ ገንፍላ የምትወጣ ይመስለኛል። መማር በአካል ካገኛት ማለት ነው። ያኔ እግዚአብሔር ሲጠብቅሽ እንጂ ገባሽ በአካል ብትተኝ እንዲህ አይነት ሰው እኮ ፈጣጣ እኮ ነው፣ መሚ ስንት ዓመት ስንት ቦታ ሲዞር የነበረ አውደልዳይ ወመኔ ወራዳ። እንደዚህ አይነት ሰዎች እባክሽን እንድንግልኝ ድንግልናዬን ውሰጂ ብሎ አይናቸውን በጨዋጥ አለቅልቀው ሊመጡ ይችላሉ። እንደዚህ አይነት ሰው ስንት ቦታ ኮ ሄዱ ሰዎች ሊሆን ይችላሉ። እግዚአብሔር ሲይዝ ይችላል። እግዚአብሔር ነው የጠበቃት። እሷ መቸም ለሁሉም ነገር ለበጎ ነው። መጣላታቸውም ከነሳሪ ጋር ነው። ይሄ ነገር ሁሉ እንዲወጣ ሆነ። እና እግዚአብሔርን ማመስገን አለብሽ። ምከሪያ ትንሿን ጠንከር እንድትል ሌሎችነሸወድ እግዚአብሔር በህይወትሽ ሊያስተምርሽ ነው። አንድ ነገር ትልቅ ነገር ውስጥ የሚከትሽ ሊያስተምርሽ ልትማሪበት አሁን ለሌላ ጊዜሽ ምን ታደርጊ ያለች ሰው አሁን አየሽ ተማርሽ አይደል? ለሌላ ጊዜሽ መቼ ሲወት በዚሁ ቆመሽ አትቀሪ። በዚሁ አትቀጤም። የሆነ በህይወትሽ ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። የሆነ ሳለ የሆነ ወንድ ሊመጣ ይችላል። ሲመጣ ቤተሰቡ መተዋወቅ ተጀምሪያለሽ። ማንነት ማወቅ ተጀምሪያለሽ ሲግል ቢያንስ እንኳን ለመጀናጀን ስድስት ወር ትሰጫለች። ከዛ በኋላ ግን ያን ሰው በአካል እንዲያገኝሽ አይደለምማ። አንድ አመት ሙሉ ሰዎች አልተያየም ነው። ለወደፊትሽ ነው ወደፊት ትን ለወደፊትሽ ነው። ትንሿ ለወደፊትሽ እንደዚህ አይነት ሰው አሁን ዛሬ ትምህርት መማሪያሽ ሆና ለሌላ ጊዜሽ ግን ማን ነው ምንድን ነው ቤተሰቦቹ ከማን ጋር ለሚኖር ቤቱ በደንብ ማጥናት አለብሽ። በደንብ ካጠናሽ በኋላ እንደ ኬሚስትሪ እና እንደ ፊዚክስ ገልብጠሽ ገልብጠሽ ካጠናሹ በኋላ መጨረሻ ላይ አብረሽ እንትን ትያለሽ ለፍቅረኝነት እቴጃለሽ እንጂ ሚንጃን ይመማር እንዴ? ስማሙ ስከኒማ ጤና መሆኑ ማለት ነው። እኔ በቃ የዛን እኔ ያው ምንድነው ስህተቴ፣ እንደዚህ እያወራን እህትዬው ምናምን እየተባለ በመጠያየቅ ነው አይደል? እንደዚህ የምትቀራረብ ከዛ ስህተቴ ምንድነው? ለምንድነው እኔን አለኝ ብለሽ ማለት እንዳልሽ ማታስ ለምንድን ሌላ ሌላ ስላለሽ ነው አይደል እየወሸሽኝ ነው አይደል ይለኝ ነበረና እኔ ደግሞ ወደ ሚዲያ ማምጣት አልፈለጉም ስለሞ ሚዲያ ላይ መታወቅ ይፈልጋል ለምንድን ነው ስትዩ እኔ አንቺ በእኔ ስለማታምኝ ነው ወደ ሚዲያ ማታሳየኝ ነበር። ጭንቅላትሽን በልቶሻል። ትንሿ የለ ሌባ አላመሉ ዳቦ ይነሳል ይላል የሀገሬ ሰው ሲፈር። በመጀመሪያ ደረጃ ደግሞ ጭንቅላትሽን በልቶሻል። አየሽ፣ ወደ ሚዲያ እንዲመጣ ስለምን እንደማትፈልጊ ጠንቅቆ ስላወቀ አውቋን ጭንቅላቷን ምን ብሎ ተጫውቶባታል። ሳይኮኮ እኮ ነው ሰውየ፣ ተጫውቶባታል። ገባሽ? ወደ ሚዲያ ምን በንታፍራለች ምናምን አውቁ በእሱ እንደሚፈልግና እንዳለ ጊፍተሮችም በሙሉ እንትን ነው የሚያደረጋቸው። በቃ እዛ ላይ ሌላ ሰው እንዳለኝ በቃ ተሱ። አሁን ለምሳሌ ሱን እያወራሽ ሌላ ሰው እንደምታወሪ አይነት ነው። እኔ ደግሞ እሱን እናሱን ብቻ ስለማወራ እኔ እውነት ይህን ነው ማንንም ማላወራ ግን እኔ ማንንም አላወራ። ስለዚህ ስለ በቀጥታ ወደ ለምናታሰውት ያውን ሴት እኮ ውዴ፣ ሽንት ቤት ሲሄዱ አብሯቸው የሚሄድ ሰው ዋክ ሲያረጉ ወክ፣ ላይ መንገድ ላይ አብሯቸው ከጫማ የሚያለብሳቸው ካልጋ ሲወርዱ ሴት እኮ አምስት ስድስት ይዞ እኮ ነው አማርታ አንቺ፣ እኔ እና እኔ እንደው ምን ያህል ታማኝ እንድትሆኝ ነው ውዴ። በአንድ ሴት እኮ አይዝም አምስት ስድስት ይዝና አይቶ አይቶ አይቶ አይቶ በአሁኑ ሰዓት ተዛባላ አንዱ ላይ የሚጥልሽ እንጂ አንቺ በአንዷ

አንድ ጎል ያስተማምናል ለኳስ ተጫዋች አስተማምን ሁለት ሶስት ሲደጋግም ነው ቡንጤም አርጎ እንደሚያሸንፍ የሚያውቀው በአንድ ጎል እንዴት ውዴ እንዴት ውዴ እንዴት ውዴ አረገች ነው የነበረ አሁን ሌላ ሰው ቢኖራት ኖሮ እንዲ ስላረገች ነው አሁን እንዲያረኳት ሊል ይችላል ስሲብስሽ ውዴ ሆል ሲብስሽ ከሱ ስትታይ ስሙ ማነው ስሙ ይነገራል ቲክቶክ ላይ ወይም ዝም ብሎ ነው ማር እኔ ጓደ አንድ ጓደኛ እንዲኖረ ሲጀመር ማንም ጋር እንዳወራ አይፈልግም። ማንም ጋር እንደገናኝ አይፈልግም። በመድሽ ላይ ዘብቻ እንዴ ደውል ማንንም ሰው ጋር እንደገናኝ ለምን ብዬ ግን ፍቅር ስለሆነ ነው። ባንቻ አልፈልግም ቤታ እሱ እኮ ታርጌቱ ነው እንደሚመስለኝ ማለት ነው። ይኸውልሽ ትንሿ፣ በቃ አሁን ልብስ ታለች እዛ ቤት ሲመጣ ሀብታም ባል ጠበሰች ምናምን የሚለውን ኢሜጅ ቢልድ ማድረግ ይፈልጋል። በቃ አሁን እሱ አማራዊ የሚለውን ፔጅ ስታይ ትንሿ አባል ነው። ሁሉ ሰው ትረስት የሚያደርገው እሷን ያደራጀ ጥሩ ነገር ያደረገላት ሰው ነው። ሌሎችን ሰዎች መጠየቅ የፈለገውን ነገር ማድረግ እንዲችል አድርጎ ኢሜጁን ገነባ። ከዛ በኋላ ኮለሚመጣው የሚመጣው ነገር እሷ ምንም በማታውቀው ነገር ነው እያረገ ነገር ያለው እየሄደ ሌሎች ከተፈጠረ በኋላ ደውሎልሻል ትንሿል ብሎክ ያደረኩት። በቃ እያንዳንዱ ግን ከባድ ነው ማለት ነው። ያለውን ነገር ስትሰሚ ወዛ በኋላ እያንዳንዱን እያንዳንዱ፣ ውዴ ወይ ጉድ።

በጣም ደግሞ የሚያናድድ ሌላው ደግሞ ልሽ ሌላው ደግሞ ማለት ነው፣ አማራ ነኝ ብሎ አማራ አይደለም። አሁን ብሔሩን መናገር አልፈልግም። እናንተም ባትናገሩ ጥሩ ነው። ለምን አንድ ግለሰብ ያንስ ያንስ ናድን እንደምንታ አይችልም ግን አማራ አይደለም ልጁ ማለት ነው። ልጁ አይደለም ግን በዛ ስም መቶ አማራው ብሎ ጽፎ ፕሮፋይሉን አድርጎ ዳማች ነው ህዝቡ እየሸወደ ያለው ማለት ነው። እኔ ብሄር የፈለገ ብሄር ቢሆን ግለሰብ እንጂ ያጠፋው ብሄር አይደለም ያጠፋው ስለዚህ